አይቀመጥም። ሊቀመጥ ይችላል። እሺ፣ አሁን አንተ የት ነህ? ወይኔ፣ ወጥቼ ልምጣ። ምን ማለት ነው? እሱ ቤት ለቤት የሚፈትሽው የፍርድ ቤት ወረቀት፣ እሱ ህግ አያውቅም። ልምጣ? አዎና፣ ወይ አንተ ና። ወይኔ፣ ልምጣ። አሁን ካገኘኝ ይገለኛል

አሰላሙአሌይኩም ዋረህማቱላ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ከኔጋ ሁሉ ሰላም አልሐምዱ ሊላ። ዛሬም ብቅ ብያለው። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ኖ የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ይንም ምሳሌ ክፍል ስልሳ ዘጠኝ እንደተመለከት ነው። ዝና ከሆነ ወዳጁ ጋር ደውሎ ለመጨረሻ ጊዜ የት ቦታ ኤቲኤም እንዳወጣ ኤቲኤም የት ቦታ እንደሚጠቀም ሁሌ የት እንደሚጠቀም ሞገስ ያለበትን ሰፈር ለማወቅ ያንን ጠይቆ ነበር እና የት እንደሚጠቀም እንግዲህ ያ ወዳጅ ያለው ሰውዬ እየነግሮታል እና ማህሌትን ይዞ ከማህሌት ጋር ሆኖ ዝና ሞገስ ኤቲኤም ይጠቀማል ተባለበት ቦታ ላይ ተያይዘው ሄደው እንግዲህ ሲጠብቁት ውለው አተውት ነበር። ድጋሚ ሁለተኛ ቀን ሄደው ማሌትም እንግዲህ በዚህ ተመረራ ነበር እና ትናንትም ስንጠብቅ ውለን አልመጣም፣ ዛሬም ላይመጣ ይችላል፣ ስለዚህ ወደ ቤታችን እንመለስ እያለችው ነበር። እሱም ትንሽ እንጠብቀው ይመጣል አላት። እንዳሰበውም እንግዲህ ሞገስ እንደለመደው ብር ሊያወጣ ሲመጣ አዩት ማለት ነው እና ሞገስ ደግሞ እንደሚከታተለው ጠርጥሮ ስለነበረ አይቷቸዋል፣ ሲከታተሉት እና ሮጠ። ሩጦ ሊያመልጥ ቢሞክርም ደርሰውበት ነበረ እና ሽጉጡን አውጥቶ እንዳትጠጋኝ ስለምትገለኝ ቀድሜ እገላሃለሁ እያለው ነበረ ዝናን። ዝናም እንግዲህ ግደለኛ፣ ተኩስ እኔ አንተን ፈርቼ መሸሼ ለኔ የሞት ያህል ነው እና አልሸሽም ተኩስ እያለው ነበረ እሱም ተው እንዳትጠጋኝ እያለው መሀሌት ተው እያለችው ስለነበረ ዝናን ልቀቅኝ ብሎ የእሷን እጅ እንደያዘለት ሞገስ አመለጠ ማለት ነው ሮጠ ከዛ ሉላም እንግዲህ ውስጧ ፈርቶ ነበር እና ውስጧ ሲጨነቅባት የሆነ የተፈጠረ ነገር አለ ብላ ሞገስ ደውላለት ነበር። ሞገስም ሰላም እንደሆነና ወደ ቤት እየተመለሰ እንደሆነ ነገራት። እሺ ብላ ስትጠብቀው አልመጣም ሲቆይባት መልሳ ደወለች። ደህና ነኝ አላት። እንግዲህ በመጨረሻም ደውሎ ዝና ያለንበትን አውቋልና ካለሽበት ቦታ እንዳትንቀሳቀሽ አላትና፣ የት ነህ አንተ? ምን አደረገህ? እያለችው ነበር። እሱም አምልጨዋለሁ መኪና ይዤ ወደ ሌላ ቦታ ሄጃለሁ ምክንያቱም አንቺ ጋር በመጣ ያለሽበትን ስለሚያውቅ ያገኝሻል፣ ይወስድሻል እና ያለሽበትን ቦታ ለማሳወቅ እኔ አምልጬ ታክሲ ሺ ሂጃለሁኝ አላት። እሷም እኔ ብቻዬን ማደር አልችልም። ደግሞ ቤት ለቤት እየገባ እየፈተሸ ይሆናል እና ካገኘኝ ይገለኛል እባክህ እና እያለችው ነበር። እሱም ቤት ለቤት ገብቶ መፈተሽ አይችልም አንድ ሰው ቤት ለቤት ገብቶ ለመፈተሽ የቦርድ ቤት ወረቀት ያስፈልገዋል እኮ ስለዚህ ቢመጣ ሌላ ችግር ስለሚፈጠር ለአንድ ቀን ብቻ እባክሽን እደር ይዛው ነገ እመለሳለሁ እያላት ነበረ ዝና ተሸነፈ ሁሌ በላይ ነኝ ከኔ በላይ ጀግና የለም እንዳለ እንግዲህ ሁሌ ማሸነፍ የለም መሸነፍም አለና ተሸንፏል ይኸው ሚስቱን አሳልፎ ከሰጠ ድፍን አስራ አምስት ቀናቶች ተቆጥረዋል። እያለ ነው እና ሚስቴን አጥቼ መኖር አልችልም። እሷን ካጣሁ አስራ አምስት ቀን ሞላኝ። እርግጠኛ ነኝ ሉላ እዚህ አካባቢ ነው ያለችው። እና ሁሉም ሰው ይውጣ እንፈልጋት። እሷን ሳላገኝ አልሄድም። አባቴ የራሱ ሚስቴን እንደተቀመው ቢያውቅ በሽጉጥ ነው የሚገለኝ። አይለቀኝም እያላት ነበር ማህሌትን በማሊቱን ተናዶባታል። ማሊቱ ደግሞ ያው የደከማት ትመስላለች፣ የስራ እና ያገኘችው ሲፈልግ ይገለምጣታል፣ ሲፈልግ እንደፈለገ ያደርጋታልና እሷ ራሱ ድክም ትክት ያላት ትመስላለች። ከዛ ብሩኬና ቅድስት ደግሞ ፍቅር ፍቅር እያጫወታቸው ነው እና ይጋቡ ስንል የነበርን ልጆች ሊሳካ ሳይሆን አይቀርም ይመስለኛል። እና ቅድስት እንግዲህ እንደመጣላት ያው በዚያም በዚህም እያለች ለማሳወቅ ሞክራለች። እና ጋሽ እባክህን ወደ ሀገር ሸኘኝ እያለች ነበር። እሱም እንዴ ለምን ነው የምትሄጁ? አለ። እሱም ይወዳታል በነገራችን ላይ እሷ ብቻ አይደለች። እና ያው ይመስለኛል ከዚህ በፊት የምወደው ልጅ አለ ምናምን ስላለችው እሷንም ክብር ለመጠበቅ ለማክበር ያክል ነው ያልተዳፈራት እና ለምንድን ነው የምትሄጂው? መሄድማ የለብሽም እያላት ነበረ። እሷም ሸኘኝ እሄዳለሁ እያለችው በዚህ መሀል እንግዲህ ሂጂ አልጋይን አንጥፍልኝ አላት። ወደ መኝታ ክፍል ገብታለች አልጋው ልታነጥፍለት። ከዛም መኝታ ክፍል ገብታ ስታነጥፍለት ተከትሏት ሄደና ክላስን ዘጋው። ከዛ እጇን ይዟት ነበር እሷ በጣም ፈርታለች እና ምትወጁ ሰው እንዳለ ነግረሽ ነበር እያላት፣ እሷም አይ የለም እያለችሁ ነበር። እንግዲህ ካነጠፍኩልህ ልውጣና ለሂድ እያለችሁ፣ አይ አትሄጂ እዚህ ውታኝ እያላት ነበር ነበርና፣ ዳጣና ምሳሌ ደግሞ እያወሩ ነበርና ሂጂ አባትሽን የሆነ ጥያቄ ጠይቂው ብላ ላከቻት። ዳጣ ግን አውቃ ይመስለኛል አብረው እንደሆኑ ስለነገረቻት እና ለዛ ብላ ይመስለኛልና ምሳሌ ስትመጣባቸው በጣም ደነገጡ። ከዚያም በኋላ እንግዲህ እዚያው መኝታ ክላስ ነበሩ። በቀጣይ ቪዲዮ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ።